ማን አልኩኝ? አዝማች ለዚህ ሰው የመልእክት አድርስ። እየሰማኝ ነው። የሰማይ አምላክ እዚያን ተቆመ እያለ እሱን ነፃ አውጥቶታል። አሜን አሜን። እዚህ አንተ ስትፈወስ እሱ እዛ እየተፈወሰ ነው። ወገቡን ሊመታው የወጣውን እግዚአብሔር ገልብጦታል። አሜን። እስቲ አንድ ጊዜ እየሰማኝ ነው። ባንተ ምክንያት ከአንተ ጋር የሚሰሩም ነፃ ይወጣሉ። ቤተሰቦች ነፃ ይወጣሉ። ተከራካሪ ተመቷል። መርገም ተሰብሯል።

ቃሎት እግዚአብሔር ባንተና በእሷ ላይ የመጣለው ንፋስ አልፎ ሄዷል አለ። አሜን። በዚህ አጋጣሚ የናንተ በራ ይዘጋ፣ ከኔ ጋር ከፍ ባለ ድምጹና የኔ በራ ይዘጋ ባሉ ተከፈተ። ባለስተ አትፍራ፣ ተከራካሪው መንፈስ ተመቷል። መርገም ተሰብሯል። አሜን። በይዝበው ከአንተ ጋር ለሰባት ሰው ይኸው ለኔ ሰማይ ተከፍቶ፣ አሜን። ለማን ልጸልይ? ወደ ቤታችሁ ስትመለሱ በሳቅ ተመለሱ። ሰላም ፋሱ ሳቅ ይሆናል። በሉ እዚጋ ሁለት ሰው አለኝ። አትፍራ፣ ንፋሱ አልፏል። በኋላ ብዙ መልእክት የሰጠኝ ነው። አዲስ ነገር ይሆናል። መርገም ተሰብሯል ነው። የመጨረሻ ነፃ ወጥቷል። ዘር ማን ዘር ነው? ዛሬ ነጻ የሚወጣ አሜን። እስቲ አንድ ጊዜ ነጻ ይወጣል። ሆኖ ጌታ መልእክት ሰጥቶኛል። በተከፈተው በር ትንቀሳቀሳል። አሜን። ሃኒ ሃኒ ሃኒ ባለቤቴ ናት። ነጻ ወጣለ። አሜን። ያንተ በሽታ ሄዷል።